ሰላም እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ የምንነጋገረው ብዙ ጥቅሞች ስላሉት ስለ ቫይታሚን ሲ ሲረም ነው። ይሄ ቫይታሚን ሲ ሲረም ብዙ ጥቅሞች አሉት፣ ለኛ ፊት በጣም የሚጠቅመን ነው። ይሄ እኔ የምጠቀምበት አድቫንስ ሜዲካል ቫይታሚን ሲ ሲረም ነው። ስለዚህ በጣም ብዙ ጥቅም አለው ሃያ አምስት አመት ከሞላን ሴትም ይሁን ወንድ ይሄ ሲረም የግድ ያግዘናል። ምክንያቱም እድሜያችን በጨመረ ቁጥር በውስጣችን ያለው ኮላጅን የመቀነስ ስለሚያሳይ ይሄ ቫይታሚን ሲ ስንጠቀም ያንን ኮላጅን ያግዘዋል። ስለዚህ ኮላጅን ማለት ደግሞ በውስጣችን ያለ ፕሮቲን ነው። ያው ቀስ በቀስ በውስጣችን ያለው ኮላጅን እየቀነሰ ሲመጣ ፊታችን ላይ በሂደት ለውጦችን ለዚህ መስመር መስመር አይነት ፊታችን ላይ ለውጦች እናያለን። ይህንን የምንጠቀም ግን ከሆነ በጣም ያግዘዋል። የወጣ ትንሽ ወጥቶብን የቆየም ካለ የመቀነስና እና በሂደት የማጥፋትም አለው። አንቲ ኤጂንግም ነው። ስለዚህ ዘርፈ ብዙ ነው፣ ብዙ ጥቅሞች አሉት። ይህንን ስንጠቀም ማለት ነው። ግን ስንጠቀም በጥንቃቄ መጠቀም አለብን። ምክንያቱም ይሄ ቫይታሚን ሲ ሴራም ብዙ አይነት ነው። እንደዚህ አይነት ለውጦች የምናይበት ነው ብዙ አይነት ነው ደግሞ ያለው። እኔ አሁን እዚህ ጋር የምጠቀመው አድቫንስ ክሊኒካል ቫይታሚን ሲ ሲራም ነው። ለእኔ ይህኛው ተስማምቶኛል። ለእናንተ ደግሞ የሚስማማችሁን አይነት ሴራም ብዙ አይነት ስለሆነ ቫይታሚን ሲ ሴራም የሚስማማችሁን የግድ ግን መጠቀም አለባችሁ። ሴትም ይሁን ወንድ ሀያ አምስት አመት የሞላው ይህን ሲራም ቢጠቀም የበለጠ ፊቱ ላይ ለውጥን ያያል ማለት ነው። ስለዚህ በጣም ቆንጆ ነው። ስንጠቀም ግን ብዙ ጥንቃቄዎች አሉት። ምክንያቱም አሲዳማ ስለሆነ በጥንቃቄ ነው፣ ኢንስትራክሽኑን አይተን እንዴት አድርገን መጠቀም አለብን። ለምሳሌ ቀን የምንጠቀም ከሆነ መጀመሪያ ፊታችንን ታጥበን ሁለት ወይም ሶስት ሰዓት ከቆየን በኋላ ብንጠቀመው የበለጠ ቆንጆ ነው፣ ምክንያቱም ወደ ውስጥ ቆዳችን ሰርጎ የመግባት ባህሪ ስላለው ወዲያ ባንጠቀመው ጥሩ ነው። ይሄ የተለያዩ ጥናቶች የሚሉት ነው። ቀን ምንጠቀም ከሆነ ደግሞ መጀመሪያ ቫይታሚን ሲ ሲረም፣ ከዛ ደግሞ ሰንስክሪን። ይሄን የምጠቀመው ሰንስክሪን ነው። ይው እናንተም እንደሚስማማችሁ የሚስማማችሁም ሰንስክሪን መጠቀም ትችላላችሁ። መጀመሪያ ግን ቫይታሚን ሲ ሲረሙን ትቀቡና ከላይ ደግሞ የምትጠቀሙትን ሰንስክሪን ትደርቡበታላችሁ። ደርባችሁ ትወጣላችሁ ማለት ነው። ማታ ላይ ስትጠቀሙ ደግሞ ማታ ላይ ምንም አይነት ነገር ከስራ ያስፈልገውም፣ ራሱን ብቻ ተጠቅማችሁ ጠዋት ላይ መታጠብ ትችላላችሁ። እና ፊታችን ላይ እነዚህ የተለያየ አይነት ከለር ፊታችን አንዳንድ ጊዜ በአንድ ጎን ጠቆር ያለ፣ በአንድ ጎን ሌላ የተለያየ ከለር ይኖርብናል። ፊታችንም ያንንም ተመሳሳይ ከለር እንዲኖር የሚያደርግ ነው። በሰባት ቀን ውስጥ ደግሞ ለውጥ አለው። ልክ እንደዚህ አይነት ማለት ነው። ስለዚህ ብንጠቀምበት ይሄ ብጉር ጠባሳዎችን ማድያቶችን በሂደት የማጥፋትና የመቀነስ ባህሪ ስላለው አንቲ ኤጂንግም ነው። ብንጠቀመው በጣም ቆንጆ ነው። ፊታችን ላይም ያው ከሰባት እስከ አስራ አምስት ቀን ደግሞ ለውጡን ማየት የምንችል ነው። ፊታችንን ፍክትና ብራይትነስ ያደርገዋል ፊታችን ስለዚህ ቆንጆ ፊት ይኖረናል ማለት ነው። እና በአብዛኛው ሴቶች ነን እንደዚህ ለፊታችን የምንጠቀመው። ይሄ ግን ለወንዶችም መጠቀም ያለባቸው ናቸው። ለሁሉም ሰው መጠቀም ያለበት ነው። 25 ዓመት ከሞላም በኋላ ዕድሜያችን ከ18 ዓመት ከሞላም በኋላ ዕድሜያችን እየጨመረ በሚሄድ ሰዓት በውስጣችን ያለው ኮላጅን እየቀነሰ ይሄዳል እና ይህን በምንጠቀምበት ሰዓት ደግሞ ያግዘዋል። የፊታችን ላይ የመሸብሸብ የሚመጣውን እንዲዘገይ ያደርጓል። የመጣ ካለ ደግሞ እንዲቀንስና እንዲጠፋ ያደርገዋል። ማዲያትም ካለ እንደዛ የብጉር ጠባሳ ካለ እንዲጠፋና ፍክት እና ቆንጆ ፊት እንዲኖረን ያደርጋል ማለት ነው። ስለዚህ በጣም የሚጠቅመን ነው። ያው ብዙ አይነት ያለው ቫይታሚን ሲ ሴረም እናንተ የሚስማማችሁን አይነት አድርጋችሁ ግን የግድ መጠቀም አለባችሁ። 25 ዓመት ከሞላው ሴትም ሆን ይሄ ሴረም ያስፈልገናል ማለት ነው። ስለዚህ መጠቀም አለብን። አጠቃቀሙን ደግሞ ልክ እንደነገርኳችሁ ነው። ቀን ከሆነ ሰንስክሪን ያስፈልገዋል። ማታ ላይ ከሆነ ግን ምንም ነገር አያስፈልገው። ስለዚህ በዚህ መልኩ አርጋችሁ መጠቀም ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶኝ የምታበረታቶኝ ደግሞ በጣም ነው የማመሰግነው። ስለዚህ በኔክስትም በተለያዩ ቪዲዮዎች እመጣለሁ።